ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የማአዚ የመሬዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጣ ምርጦች፣ ዛሬ ሙሽሮች እንዴት አያችኋቸው? ሲያምሩ ድምቅ ብለው ነው የመጡት። በነገራችን ላይ ሀይሚዬ፣ አስተያየት ስጡኝ ምናምን ብላችኋል። ምንም አስተያየት አይወጣላችሁም። በጣም ነው የምታምሩት። ቁም ነገር ሁለታችሁም ማለት ነው፣ ሁለታችሁም ታምራላችሁ። ይሄ እንደ ቀልድ ሜካፕ ምናምን ምናምን ይሄ በቃ ብትጠቀሙ አስበሽኋል። እንግዲህ ይሄ ኖርማል ነው ልብስ ለብሰች መጣሽ ምናምን እሱም እንደዛው ማለት ነው እና በጣም ነው የምታምሩት። በቃ ነው ያላችሁት። ጅንኑ ደግሞ ዋው ሱፍ በጣም ያምርበታል። ግርማ ሞገስ አለው። የእውነት ምርጫሽን በጣም ወድጄዋለሁ። እኔ ራሱ ሳገባ ለባሌ እንደዚህ አይነት ሱፍ እንዲለብስ ነው የምፈልገው ማለት ነው። ግን እስኪ ደህና ሱፍም ለመልበስ እኮ እንትን ያስፈልገዋል። ይሄ ደረት ደረት፣ ትከሻ ትከሻ። ለወንድ ልጅ ግርማ ሞገስ የሚሰጠው ትከሻ ነው እና ልክ እንደ ጅንኑ ፈርጠም ያለ መሆን አለበት ማለት ነው በጣም ነው የሚያምርበት አሁን እሱ ምርጫዋ በጣም ወድጀዋለሁ ቁም ነገር ማለት ነው እና ሁለታችሁም ታምራላችሁ በጣም ያሳቀኝ ፓርት ደግሞ ቀለበት አድርግልኝ ብላ የእሱን ቀለበት አውልቆ ያደረገ ደንግጧል እኮ በጣም ደንግጦ እንዴ ምን እያደረግሽ ነው ምን እየሆንሽ ነው ያገባኝ ይሄ ነገር ነው ወድጀበረ እና የእሱን ቀለበት የእሱን ቀለበት አውልቆ ካደረገላት በኋላ እንደ ይሰማል እኮ አለችው ማለት ነው። እና ወይኔ ልምምድ ማድረግ አለበት። ጀነኑ ዬ ካሁኑ ቀጣይ የእናንተ እኮ ነው። ምናልባት ቀጣይ አመት ወይም እንደዛ ሊሆን ይችላል ሰርጋችሁና መለማመድ አለብህ። ከሰዎች ሰርግ ምናምን ስትሄድ ሾፍ ሾፍ አድርግ ማለት ነው። ማፈር ምናምን ምናምን ነገር ምናምን የለም ከዚህ በኋላ እንዴ። ሆ እና ተመችታችሁኛል። የሆነ ነው የምላችሁ። ያው እሷ ዋና አላማዋ ደግሞ በቃ አጋጣሚውን ሆኑ ተጠቅሜ ለምን አላዝገውም ብላ ነው። ግን በጣም ነው ያሳቃችሁኝ። እኔ ፈታ ብያለሁ። እንዴ ጅንን ውስጥ እንደዚህ ማን ያዝናናዋል አንቺ ባትሆኚ እንዴ አንቺ ባትኖር ኖርለት እንደዚህ ፈታ ይላል። እንዴ የራሱ ትልቅ መዝናናት ነው፣ ትልቅ መዝናናት ማለት ነው። እና ውዶችዬ በጣም ነው የምታምሩት። እንግዲህ ማን ነው ግን የሚያገባው? ማን ነው የሚያገባው? ወንድምየው፣ የትኛው ወንድምየው ነው የሚያገባው? መቼም እንዲ